እነዛ ከተራውን ለምሳሌ ከዚህ ሰውዬ ጊፍት ተቀብለው ሰውየውም እንደዛ፣ ደሴም ታማሚ ነው። በነገራችን ላይ ሰውየውም በሀዘር የተሰባበረ ሰውዬ ነው። በእውነት ለፋሲካ ስታዝሉ ለዞዬ የምዘኑለት ያ ለሱም አዝንለታለሁ። ግን ይህን ሰውዬ በህመሙ በደረሰበት ነገር እኔ አይፌል ባድ ፎር ሁለቱም እና ከሱ ሰውዬ ገንዘብ ቲክቶክ ጊፍት ሲቀበሉ የነበሩት ታፕ ሌቭል ሀቢባ መኪና ገዝታለች። ራፕ ወር ትዝ ይላችሁ ፔድ ኦፍ መኪና የገዛችሁ ለባሏ ከአርባ ሺህ ዶላር በላይ ነበረ። ጃንዋሪ ናይንቲን ላይ ያወረደላት ኦኬ ትዝ አላችሁ ያገ ያቺ ቀዩ አመት በሯ አንዷ ስድስት መቶ ዶላር ናት ብላ ረጅም ቀጭን የሆነች መንቀራውፍ ስድስት መቶ ዶላር አንዷ የዛን ቀን ያቺ ወፍ በየስ በረረች በራረች በረረች በረረች በራረች። ሁለት ጌም ነው የተጫወቱት ሮሽ ዶላር በላይ የወረደው። ዝተሯ ደግሞ ማናት እቺ ዜድ የምትባሏ ሂጅበት፣ ዜድ ሂጅበት ምናምን እሷ ቢራ ምናምን ገዛችበት። ያሁን ላይ የፈሰሰው ገንዘብ እዚህ አፕሌ ወደ 700 ክሎስቱ 800 ዶላር የዚች ሴትዮ ግማሹ የዚች ሴትዮ ገንዘብ ነበር፣ በዚች ሴትዮ እምባሌ ነበር የተደራመዱት። እኔ የእንደዚህ አይነት ሴትን ገንዘብ እኔ አልፈልግም። እኔ ያንን አጀንዳ ሲመጣ እኔ የጠየቅኩት ሚስቶቻቸው ያውቃሉ ወይ ጊፍተሮችን ያልኩት አብሰሉት ሀርቱ ዊግም የገዛው እና ሚስቶቻቸው ያውቃሉ ወይ ጊፍተሮች አልኩኝ ይሄንን ጥያቄ በጣም ከባድ ጥያቄ መሆኑን ራሱ ሚስቶቻቸው ያውቃል ወይ ጊፍት እንደምሰጡ ቲክቶክ ላይ ብዬ አንዳንድ ጌመር ውስጥ እንዲ ሲሉ ያገኟቸውን ጊፍተሮች ደራሻቸውን የጠፋው። ስለዚህ ዮናስ ፖሎና እኔ በሰው ትዳር ህመም በሰው ህመም በሰው መጨነቅ በሰው ዲፕሬሽን ስትረስ የሚመጣ ጊፍትን ገንዘብን እኔ አልፈልግም። እኔ እንደ ዛሬ ስራ ቦታ ሙር ተይዞብኝ ብመጣ ምንም አይነት ስራ ብሰራ ማለት ነው ምንም አይነት ስራ ብሰራ ሄጅ የስራ ቦታ ውዬ የራሴ ሃርድ ርንድ መኒ የምፈልግ ሴት ነኝ። የሰውን ኪስ አልፈልግም። ኦኬ የኔም ቢል ሌላ ሰው አይከፍልልኝም። ራሴ ምከፍል ሴት ነኝ። ስለዚህ ጊፍት የማይሰጥሽ ዝፍዝፍ እና መቀኛ እና ፀባይ ስለሌለሽን። በነገራችሁ ላይ እኔ አንዷ ምን እንዳለችን ታውቃላችሁ? የሔለን ወርቅዬ ጊፍተር ነበር ባሏ አለች። ባሌ የሔለን ወርቅዬ ጊፍተር ነበር አለች። ከዛም በኋላ አሁን ክሬዲቱን እየከፈልን ነው፣ ክሬዲቱን እየከፈልን ነው አለች። ክሬዲት እየከፈል አንዷ ደግሞ መታ ትዳሪ ተበተነ ቢኮዝ እና ምቀኛ ናት። ወፍራም ስለሆነች ነው ምናምን ምናምን። አክቹዋሊ እኔ የራሴን አልዘነጥም ምናምን ልብስ ምናምን መዘነጥ ምናምን አልችልበትም እንጂ አላስጠላም። ሆነስሊ ጌታ ምስክሬ ነው። እዚህ ከምናያቸው አላስጠላም። አዲክትድ ሆኖ አንደኛው ባንኩ ሄዶ ባንክ ሄዶ ብሎክ አስደረገ ቲክቶክን፣ ቢኮዝ ዩ ኩድን ስታፕ ጊፍቲንግ ጊፍትን መስጠት ማቆም ስላቃተው ባንክ ሄዶ ጊፍት ቲክቶክን ብሎክ አስደረገ። ከክሬዲት ካርዱ ምንም ይለም ትራንዛክሽን እዛ ላይ እንዳይሄድ ማለት ነው። እና እንደዚህ ያስደረጉ አሉ ባሎቻቸውን ቼክ ሲያደረጉ ብዙ ሰዎች ብዙ ሰዎች ብዙ ሴቶች በነገራችሁ ላይ ስለዚህ እ እንደዚህ ያለ በትዳር መፍረስ የሚመጣ ገንዘብን አልፈልግም በትዳር መፍረስ በቤተሰብ መሰቃየት፣ በልጆች ማዘን የሚመጣ እትሳን አዲክሽን ጊፍቲንግ የዛን አዲክሽን የሚመጣ ሀዘንን እኔ አልፈልግም፣ እኔ አልፈልግም። ገንዘቡ መጥቶ ዋጋ የሚያስከፍለኝ እኔ ደግሞ ዋጋ ስከፍል ብቼን አደለም ዋጋ ምከፍሉ ልጆችን ዋጋ ይከፍላሉ። በልጆችን ዋጋ ምከፍለው ነ ብቼን ሲንግል ምናምን በሆነ ኦኬ አውል ዴር፣ ግን ነው በልጆች ነው አንድ ሁለት ሶስት ልጅ አስባችኋል አፌክትር ሲደረግ በእኔ ግፍ ስለዚህ ጥሩ አይደለም። ጊፍት አልፈልግም እኔ ይቅርባችሁ። እስፔሻሊ ትዳር በመፍረስ የሚመጣ ገንዘብ ይቅርባችሁ። ትዳር ደግሞ የምትበጠብጡ ትዳርን አፌክት የምታረጉ ባለ ትዳር ወንድን ለፍቅር ጥያቄ የምትጠይቁ ጀስት ቢኮዝ ዩ አር ጊፍተርስ ለፍቅር ጥያቄ የምትጠይቁ ገንዘብ፣ መኪና፣ ኮንዶሚኒየም የምታስገዙ እግዚአብሔር ይድረሳላቸው። በጣም ሀጢያት ነው ትዳር መበተን። እኔ ትዳር የለኝም ግን ትዳርን ስትበትኑ አንድን ሴትን ብቻ አይደለም የምታስለቅሱት፣ ህፃናትን ትከፋፌግ ታደርጋላችሁ። ህፃናት ልጆችን እንዲሁ ቀልድ ሊመስላቸው ይችላል። አሁን እንደው ያንን አስቀምጠው ምን ሲሉ ነበረ ግጥም ብለው ይህኔ ማዞዬ ምናምን ቶሎ ሚስትን ፍታና ምማረን አግባት ብሎም ሲገጥሙለት ነበር። ይህ ኃጢያት ነው፣ ኃጢያት ነው እንደ ሰው ብናስበው ሚስትን ፍታና እቺን አግባት ከሚሆን ሚስትህን ተታረቅ ወደ ቤተ ተመለስ ነበር መልሱ ግጥሙ ሊሆን የሚገባው። አንተ እኮ የቤት መሰሶ ነክ እኮ አንተ፣ በቃ ያለ አንተ ቤት አይደቅ አይደምቅ ነበር ሊባል የሚገባው ቢገባችሁ። በእውነት እርዝ ሪሊ ሀርድ። ቤተሰብ መበተን የለበትም። እኔ ሲንግል ማም ነኝ እኔ። አይኖ ብዙ ሰዎች ምናምን እኔም መጥተው ትዳርሽን በትንሽ ምናምን ያለችን የሆነች አንድ ከካለች የእኔ ትዳር ተበተነ ማለት የሁሉም ትዳር መበተን አለበት። እና በሰው ትዳር ስትገቡ ፍታት ፍታትና መማረን አግባት ሚስቱን ሲፈታት ልጆች አፌክት ይደረጋሉ። እንዴት ሪሊ ሃርድ ኮኑ ቢትዊን ልጆች እንዴት አፌክት እንደሚደረጉ እኔ ኢማጅን እንደም አድጋችሁ እናትና አባቶቻችሁ አት ዲስ ኤጅ እናትና አባቶቻችሁ ቢለያዩ ሀው የጎነ ፊል ኢማጅን ደግሞ ልጆች ፊሊንጋቸውን ፕሮሰስ ማድረግ ማይችሉ ልጆች ይሄ ነገር ሲደርስባቸው ጀስት ቢኮዝ ስቱፒድ ፊል ተራም ቢወርድ። እና ከሞን ሄለን ወርቅዬም ከድፍረት ድፍረት እኔ እሷ ልጅ እንዴት እንደጠለዋት እንዴት እንደመወዳት እንደነበር ማንም ይነግራችኋል። እንደ ወደድኩ አጣላኋት። ምን ስትል ሰማት? ባልሽ አንቺ ደበረሽ እኔ ጋ የሚመጣው ሽሮ ሽሮ ስለምስል፣ መቀመጫሽ ይቅርታ፣ መቀመጫሽ ወጥወጥ ስለሚሸት ነው። አሜሪካ ማምስ ወርኪንግ ማምስ ለዘ ማስባችሁታል? እንዴት ተሰባብረን ልጆቻችን እንዴት እንደምናሳድግ አሜሪካ ያለች እናትን መናገር ማለት ግፍ ነው። በነገራችሁ ላይ ግፍ በእውነት ማዳም የሌለን እኮ አረብ ሀገር ምንኖር ሴቶች እኮ ነን። ኦንታ ፖፍታት ደግሞ ስራ እንሰራለን። በእውነት በጣም የተጎዳን እኮ እናቶች ነን። የአሜሪካ እናቶች ከልቤ ነው የምላችሁ። ቤቤ የተሞላላቸው ሌሎች ብዙ ሊኖሩ ይችላሉ እንጂ እኛ የአሜሪካ እናቶች ማንም ሊናገረን አይገባም። እንደውም ትሬት መደረግ አለብን እና እቺ ኡጋንዳ ቁጭ ብላ ማለት ነው እነ ቱሬን ምናምን ካገላበጠች በኋላ ቲክቶክ ላይቭ ላይ መታ አንቺን ባልሽ ማይፈልግሽ ኢማጅን ጸጉር ቤት እኮ እንደ ሰው ቤት ሰራተኛ እኮ እኛ ሪኩዌስት ኦፍ አድርገን እውነት ፋሲካ ነው ብለን ሀሙስ ምናምን ብለን። እኔ የዊግ ካርድ የሆንኩት እኮ ጸጉር ቤት መሄድበት ጊዜ ስለሌለኝ እኮ ነው። እኔ ሜይ 25 2023 ጀምሮ አንድ ቀን አርፌ አላቅም። አንድ ቀን አርፌ አላቅም። አንድ ቀን በራሴ ሰዓት ከእንቅልፌ ተነስቼ አላቅም። አንድ ቀን ይለልም፣ ዛሬ እረፍቴ ነው፣ አልጋ ውስጥ ገብቼ ልተኛ ምናምን የሚባል ነገር እረፍቴ የለኝም። እኔ አንዳንዴ እንደውም ትንሽ አንድ ሰዓት ሁለት ሰዓት ያ አላርም ከነቃው እንዳይመቸኝ ሆኜ ነው የምተኛው። ከተስማማኝ ከሞቀኝ፣ አልጋው ምናምን ለመነሳት ከብደኛ፣ ስለዚህ ሳይመቸኝ ልተኛ ብዬ ነው የምተኛው። እንደዚህ ለፍተን የምንኖር እናቶችን መጣችና ባልሽ የሚጠላ የምትደብሪው መቀመጫሽ ወጥወጥ ስለሚሸት ነው፣ እኔን ላይቭ ላይ ሳይ ቆንጆ ነኝ ንጹህ ነኝ፣ ከዛም የወደኛል። ለዛ ነው ክሬዲት ካርዱን አስገብቶ ጊፍት የሚሰጠኝ ብላ ቁጭ ሔለን ወርቅዬ። የዛን ቀን ጠላኋት፣ የዛን ቀን ጠላኋት፣ ተጸየፍኳት። ምን ታመጫለሽ? ባልሽ ገንዘቡን ያንቺን ሀምሳ ፐርሰንት ኢንካም እኔ ምን በቶ ያወርደዋል ምን አባሽ ታመጫለሽ? ነው ያለቻችሁ። ስለዚህ ቢስማርት እና ማትሰሪ ከሆነ ስቲያዶማም ሆነሽ ባልሽ ገንዘቡን አምጥቶ እዚህ የሚደፋ ከሆነ ጎወርክ፣ እስቲያድ ሆም ማም ሆነሽ እና ወርኪን ማም ስትሆኝ እኩል ኮንቨርሴሽን አይኖርሽም። ስፔሻሊ ሪስፔክት ማያደርግሽ ወንድ ከሆነ የራሳችሁ ኢንካም ሚኖራችሁ ሴቶች ምንም አይነት ስራ ቢሆን በእውነት እስፔሻሊ ስቲያዶ ማም ያላቸው ባሎች ናቸው። እዚህ ጊፍተሮን ያስቸገሩት ቢስማርት የእሷን የእሷን ተው ታዘን ሌላት እንጂ እሷም የሆናት እና እኔ አሁን እኔ እንደዚህ አይነት ላይፍ አልፈለግም። እውነት ዋጋ ምከፍሎ አስባችሁታል? የሌላን ቤተሰብ መጥበጣችሁ፣ ህፃናት ልጆችን ህይወት አፌክት አድርጋችሁ፣ ኢሞሽናል ህልዛቸውን ጎርታችሁ እንዲያዝ ነው አድርጋችሁ ምን አይነት ህይወት ይኖሯቸዋል? ዊግሽ ሊያምር ይችላል፣ ላሽ ሊኖር ይችላል። ጥፍር እኛ የለንም። እኛ የጸዳት ነን፣ እንግዲህ ቤት ውስጥ እናጸዳለን፣ ጥንጦ እናጥባለን። ጥፍር ላይኖርሽ ይችላል፣ ረጃጅም ሲክስ ኢንች ጥፍር ሊኖር ይችላል፣ ግን ዋጋ አለው። ዋጋ አለው። ዋጋ ይከፈላል። የምሬ ነው። ህጻናት ልጆችን አፌክት ያደረገ ህጻናትን፣ የተናገረ ህፃናት ልጆች ላይ እጁን ያነሳ ወላጅ አይደለም። ዋጋ የሚያስከፍሉ በእውነት እግዚአብሔር ደግሞ ዋጋም ያስከፍላችሁ። የምሬ ነው። እና እኔ ይሄንን ጊፍት አልፈልግም። ሰርች ይኖራሉ። በሰው ወዶ ሲሰጥ ደስ ይላል ምናምን ወደድ ምናምን ቴንኪዩ ምናምን ትላለህ። ግን እኔ ዋን ኮንሲስተንት ጊፍተር ሜሬድ ማን ኮንሲስተንት ጊፍተር ሆኖ ለአንድ ሴት ከሰጠ ዜር ሰምቲንግ ኮዝ ዜር ነቲንግ እስ ፍሪ ኢን አሜሪካ ነቲንግ እስ ፍሪ አሜሪካ ውስጥ ሰው አንድ ባለትዳር ወንድ ለአንቺ ኮንሲስተንትሊ ገንዘቡን ስፔንድ ላንች የሚያደርግ ከሆነ ጀርሰሊ ዋይ ዋይ ኦንሊ ዩ አንቺ ከሴቶች ሁሉ የተለየሽ ለምኖች? አንቺ ከሴቶች ሁሉ የተለየሽ ለምኖች? ቢኬርፉል እና ያዘንኩት በዛ ጊዜ እንግዲህ ፋሲካን ስታዩት ምን ያህል እንደተጎዳች በቃ፣ እሷ መናገር ያልተናገረችው ብዙ ነገርን ገብቶናል እኛ በፋሲካ ቢዚ ቪዲዮ ብዙ ነገርን አንደርስታንድ አርገናል። ህመሟን አንደርስታንድ አርገናል። ገንዘቧ እንዲህ ሲመዘበር ላይክ ቤቷ እንደዛ እንደዛ አፌክተር ሲደረግ አንደርስታንድ አርገናታል። አይደለም አልተረዳችዋት። እኔ ተረድቻታለሁ። ምንሽሎን ሀፍቶ ቴልሜ ኤኒቲንግ። እኔ ፋሲክን ተረድቻታለሁ እና የፋሲክን ግን ሀምሳ ፐርሰንት ጊፍት መኒ ካልበላው ብሎ ቪዲዮ የሰሩ ሰዎች ግን አሁን ሊያፍሩ ይገባል። ፋሲካን ራሱ ቪዲዮ አይዶንት ቲንክ አንድ ደቂቃ ራሱ ችላቸው ብታይ መስል እነ አቢባ እነመማር ታውቃላችሁ፣ የተ አውቅላችኋለሁ የምትሉት ማለት ነው ጥሩ ሰዎች ያ ስለዚህ እናንተ እስፔሻሊ አቢባ ስለ ትዳር አስተማሪዋ እነመማር ጊፍተሮች አይሰደቡብን መማር እሱም ቪዲዮ ዲየለችው ጓግሰንት ያ ለማንኛውም፣ በእሷም ባሌን የተረማመዳችሁት ሁልሽም በእሷም ባሌን የተረማመዳችሁት ሀምሳ ፐርሰንት የዚች ሴት ገንዘብ ነው። የዚች የተጎዳች በሀዘን ስብር ያለች ሴት ገንዘብ ነው። ሀበሻ ክፉ ነው ኖ እርዳታ ይረዳሉ ምናምን የመጨረሻ ደግሞ እኮ እንደዚህ አይነት ቀላል ትዳር መሰላችሁ እንዴ የሀያ ዓመት ትዳር እኮ ነው የሁለት ዓመት ትዳር ምናምን ከሆነ ኦኬ ሰባት መቶ ሀያ ቀን ነው የሀያ ዓመት ትዳር የሀያ ዓመት ትዳር ሀያ ዓመት ትዳር ሎንግ ታይም ሀያ አምስት ዓመት ጭራሽ ላይፍ ታይም የሆነ ትዳርን ሌላ ቲክቶከር ቀምታሽ ኢትዮጵያ ውስጥ መኪናና ቤት ምናምን ሲገዛለት እንደማየት የሚያቃጥልና የሚያንገበግም ነገር የለም በምድር ላይ

እሱ አካውንት ላይ ኮመንት የሚያደርጉት ጌመሮች እንደ ቆስ ሰላሳ ደሞን እየመጠጡ እኮ ነው። ቆሻሾች፣ ቆሻሾች። እኔ ደግሞ እዚህ አፕል ሰለቸኝ። ጌም ሲባል ኦሮሞና ትግሬ፣ ኦሮሞና አማራ፣ ትግሬና አማራ ምናምን የምታረጉት ከዛን አታፍሩ። ማስታወቂያ ደግሞ ትሰራላችሁ፣ ገንዘባችሁን አምጡ። ይሄ የአሜሪካ ዲያስፖራ መቼም አይነቃም፣ መቼም፣ መቼም አንዳንዱ ማደፋር አንዳንድ አንበሳ እጠብቃለሁ ይላሉ። መቶ እኮ ልዕልት ከአንቺ አንድ አንበሳ እጠብቃለሁ ዛሬ ከሰራውት ገንዘብ መቶ ሀያ ብር ለቤቢስተር ክፍያል የማይችል ጌትን አንድ አንበሳ ሶስት መቶ ሀምሳ ብር። ለነገሩ አንበሳ ካልሰጠሽኝ ብላ ድሜ የሰደበችኝ ልጅ እንዳለች ታውቃላችሁ። አንበሳ ካልሰጠሽኝ እናት ይትሙት ተሳዳቢ ናት። እና ሰሳደው አንበሳ ውርጅልኛለች ስዘጋት ሁለት ዓመት በላይ ሰደበች። የምሬ ነው። ይህን ወይ ይሄ ነው እውነታው፣ ይሄ ነው። እኔ አንድ ሰው ጀስቢ ዋይ ብር ይሰጥሻል? ሳምሪ የምትባሏ እንዴት ዘንብሎ ብሎ ቁጭ ብለሽ ቲክቶክ ላይቭ ላይ እያወራሽ ጌም ስለተጫወትሽ እንዴት ብር ይሰጥሻል? ዋይ ኮንሲስተንት ለአሁን፣ አንዳንዴ ለመዝናናት ኦኬ። ኮንሲስተንት ገንዘብ የሚሰጥሽ ከሆነ ዜር ኢስ ሰምቲንግ። ኮንሲስተንት ገንዘብ የሚሰጥሽ ከሆነ ከአንድ ሰው አሁን እዚህ ቁጭ ስላልቆኝ አንዱ ሁለት መቶ ሦስት መቶ አራት መቶ ዶላር የሚያወርድልኝ ከሆነ አብሶሉትሊ ዜር ኢስ ሰምቲንግ። ኔቲንግ እስ ፍሪ እናንተ ትቀልዳላችሁ። ለማንኛውም ይሄንን ነው። ለማንኛው ሚስቶች ግን ባሎቻችሁን ቼክ አድርጉ። ሚስቶች ባልሽ ጊፍተር ከሆነ ፍጩም አይሰፖርች ው እዛ ቤተሰብ ባይፈርስ ደስ ይለኛል፣ ግን አንቺ እያለሽ አንቺ እያለሽ ከዛን አንቺ እያለሽ ሌላ ሴትን ቤዝመንት ቁጭ ብሎ ለሌላ ሴት ገንዘብሽን ሃምሳ ፐርሰንት ኢንካምሽን የሚሰጥ ከሆነ ምን አባቱ ይሰራልሻል? ተይ እንዳፈችው፣ ጸልይለት፣ ቴራፒ ሂጂ፣ ፓርክ ይዘሽው ሂጂ። ማለት ፓርክ ወስደሻጫዎቹ። ይህ የማያድግ ጸንድ ስለሆነ ትልቁ ልጅሽ ነው፣ ሽበት ያለው ትልቁ ልጅሽ ማያድገው። ስለዚህ ፓርክ ወስደሻጫዎቹ እንዳፈችው